በጃልመሮ ድሪባ የሚመራው የኦሮሞ ነጻነት ጦር ከኦሮሚያ ክልል ተሻግሮ በአጎራባች ክልሎች በመግባት ከተማ መቆጣጠሩን እንነግራችኋለን። አንጋፋው የአዲስ አበባ ዩኒቨርሲቲ ለሰራተኞቹ የደሞዝ ጭማሪ ሊያደርግ መሆኑን ሰምተናል። ዝርዝር መረጃውንም እናስደምጣችኋለን። መንግስት በአባይ ወንዝ ላይ በሚቀጥለው ዓመት ሁለት ትልልቅ የኃይል ማመንጫ ግድቦችን ሊጀምር መሆኑ ተነግሯል። የግብፅን ምላሽ ጨምረን ሙሉ መረጃውን እናደርሳችኋለን። የኤርትራ መንግስት የአየር ክልሉን የኢትዮጵያ አየር መንገድ እንዳይጠቀም እገዳ ጥሏል። በዚህም የሁለቱ ሀገራት ውጥረት ወደ ግጭት እንዳያመራ ስጋት የፈጠረ ሲሆን የኢትዮጵያ አየር መንገድም ወደ አውሮፓና መካከለኛው ምስራቅ ለሚያደርገው በረራ የኤርትራን የአየር ክልል እንዳይጠቀም መከልከሉ ለከፍተኛ ወጪ ሊዳርገው እንደሚችል ተገልጿል። በጉዳዩ ላይ ተያያዥ መረጃዎችን እናስደምጣችኋለን። በየዕለቱ ትኩስ መረጃዎችን ወደ እናንተ ለማድረስ የተዘጋጀችውን ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰባችን ሁኑ። ወደ ዝርዝር መረጃዎች እናልፋለን። አዲስ አበባ ዩኒቨርሲቲ ለመምህራን ደሞዝ ለመጨመር እየተዘጋጀ መሆኑን ሰምተናል። አንድ የዩኒቨርሲቲው መምህር ለጣቢያ ችን እንደነገሯት ከሆነ የደሞዝ ጭማሪው በቅርብ ጊዜ ይፋ ይሆናል። ከወራት በፊት ከአዲስ አበባ ዩኒቨርሲቲ ሀሳባቸውን ለቢቢሲ የሰጡ መምህራን ኑሯቸው አሰቃቂ መሆኑን መግለጻቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድም ትናንት ከኢትዮጵያ ቴሌቪዥን ጋር ባደረጉት ቆይታ መንግስታቸው ለሁሉም የመንግስት ሰራተኛ የደሞዝ ጭማሪ ካደረገ በኋላ የግል ተቋማት ሰራተኞችን ደሞዝ ለማሻሻል እንደሚሰራ ተናግረዋል። እኔም የደሞዝ ጥያቄ አለኝ ያሉት ጠቅላይ ሚኒስትሩ ሐኪሞች፣ አስተማሪዎች፣ ወታደሮች፣ ፖሊሶች፣ ሚኒስትሮች እና እኔም ሁላችን የደሞዝ ጥያቄ ያለብን በሰከነ መንገድ አቅማችንን እያገናዘብን ምላሽ እየሰጠን መሄድ ያስፈልጋል ሲሉ ተደምጠዋል። በቤንሻንጉል ጉምዝ ክልል አዲስ ግጭት ማገርሸቱ ተሰምቷል። በዚህም በክልሉ መተከል ዞን ቡለን ወረዳ የወረዳው ዋና ከተማ ራሳቸውን የኦሮሞ ነጻነት ሰራዊት ብለው በሚጠሩ ኃይሎች ቁጥጥር ስር መግባቷ ተነግረዋል። በጃልመሮ ድሪባ የሚመራው ራሱን የኦሮሞ ነጻነት ጦር የሚለውና መንግስት ሸኔ እያለ የሚጠራው ኃይል ከኦሮሚያ ክልል በተጨማሪ በአዋሳኝ የአማራ፣ ጋምቤላና ቤንሻንጉል ጉምዝ ክልሎችም ይንቀሳቀሳል። በቡለን ወረ ቀዳ ዛሬ ጠዋት ከ12 ሰዓት ጀምሮ ቡድኑ ድንገተኛ ወረራ በመፈጸምና ድንገተኛ ተኩስ በመክፈት በቡለን ከተማ ከ12 ሰው በላይ እንዲሁም በርበር ላይ ሶስት ሰዎች እንዲሞቱ ምክንያት ሆኗል ነው የተባለው። ይህን ተከትሎ ዛሬ በእስልምና እምነት ተከታዮቹ ዘንድ የሚከበረውን የአረፋ በዓል የሰላት ስግደት በአካባቢው ሳይካሄድ መቅረቱም ተሰምቷል። የመተከል ዞን ላለፉት አምስት ዓመታት ገደማ በኮማንድ ፖስት ቁጥጥር ስር የሚገኝ ሲሆን ከኦሮሞ ነፃነት ታጣቂዎች በተጨማሪ የጉምጽ ታጣቂዎችም በቦታው ይንቀሳቀሳሉ ከአመታት በፊት በተቀሰቀ የተጠቀሰ ማንነት ተኮር ጥቃት በርካቶች ለሞት ለአካል ጉዳትና ለመፈናቀልም ተዳርገዋል። ከሦስቱ የክልል ዞኖች አንዱ የሆነው መተከል የታላቁ ህዳሴ ግድብ መገኛም ነው። የኢትዮጵያ መንግስት ሁለት ተጨማሪ የኃይል ማመንጫ ግድቦችን በአባይ ወንዝ ላይ ለመገንባት ማቀዱ ተሰምቷል። በመጠናቀቅ ላይ መሆኑ የሚነገርለት ታላቁ የህዳሴ ግድብ በመጪው ዓመት ከተመረቀ በኋላ ሁለቱ ግድቦች ይጀመራሉ ነው የተባለው። የግብጽ መገናኛ ብዙኃን ኢትዮጵያ 14 ዓመት የፈጀው ግድብ እንዳለቀ አብረው የሚገነቡ ሁለት ተጨማሪ ግድቦችን ለማስጀመር አስተማማኝ ገንዘብ ከተባበሩት አረብ ኤሚሬቶች አግኝታለች ሲሉ ዘግበዋል። መንግስት ከዓመታት በፊት በአባይ ወንዝ ላይ ተጨማሪ አንድ መቶ ግድቦችን እንገነባለን ብሎ ነበር። ሆኖም ከፍተኛ የኤሌክትሪክ ኃይል ማመንጨት የሚችሉ እስከ አስር የሚደርሱ ግድቦችን ለመስራት ጥናት መካሄዱ የሚነገር ሲሆን ከእነዚህም ውስጥ መንደያ ማቢልና ካራዶቢ የተሰኙ ግድቦች እንደሚገነቡ ታውቋል። ከታላቁ የህዳሴ ግድብ ምርቃት ማግስት በሚቀጥለው ዓመት በአባይ ወንዝ ላይ ይገነባሉ ተብሎ የተነገረላቸው መንደያ እና ካራዶቢ የተሰኙ ግድቦች ናቸው። ኤርትራ ጦሯን ከኢትዮጵያ ሉዓላዊ ግዛቶች እንድታስወጣ ዓለም አቀፉ ማህበረሰብ ጫና እንዲያደርግ ሰሞኑን ጥሪ አቅርበው የነበሩት በህዝብ ተወካዮች ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሞፍቲ የኤርትራ ጦር በየትኞቹ የኢትዮጵያ ግዛቶች ላይ እንደሚገኝ እነሱ ያውቃሉ በማለት ለቢቢሲ አማርኛ ተናግረዋል። አምባሳደር ዲና ሆርን ሪቪው በተሰኘ ድረገጽ ላይ ሰሞኑን በጻፉት አተታ ዙሪያ ትናንት ለቀረበላቸው ጥያቄ ይህን ጉዳይ በዝርዝር ለመናገር በጣም አስቸጋሪ ነው እነሱ ያውቁታል ብሎ ማለፍ ይሻላል በማለት በደፈናው ምላሽ ሰጥተዋል። መገፋፋት አለ። መግባት፣ መውጣት ያለ ነገር ነው። ይህንም በዚያ ደረጃ ማየት ነው የሚሻለው በማለት ዝርዝር ማብራሪያ ከመስጠት የተቆጠቡት አምባሳደር ዲና ኤርትራ ድጋፍ ታደርግላቸዋለች ያሏቸውን የኢትዮጵያ ታጣቂ ኃይሎችን ማንነት በተመለከተም የታጣቂዎችን ስም ለመጥቀስ ፈቃደኛ ሳይሆኑ ቀርተዋል። ከዚሁ ጋር ተያይዞ የኤርትራ መንግስት የኢትዮጵያ አየር መንገድ የኤርትራን ክልል እንዳይጠቀም መከልከሉ ተሰምቷል። ይህ የሁለቱ ሀገራት ግንኙነት ወደ ለየለት ግጭት እንዳያመራም አስግቷል። ጠቅላይ ሚኒስትር አብይ አህመድ በለውጡ ማግስት ወደ ኢትዮጵያ እንዲገቡ የፈቀድንላቸው የፖለቲካ ኃይሎች ወደ አራት ኪሎ የጠራናቸው መስሏቸው መስመር ሳቱ በማለት ከኢትዮጵያ ቴሌቪዥን ጋር ባደረጉት ቃለ ምልልስ ተናግረዋል። ጠቅላይ ሚኒስትሩ አንዳንዶቹ በወቅቱ ለውጡን ይመሩ የነበሩ ሰዎችን እንደ ዓላማ አስፈጻሚ አድርገው የተሳሳተ አመለካከት በመያዝ ስልጣኑን ተረክበን እንቀጥላለን ብለው ያስቡ ነበር ብለዋል። ስልጣን ሲይዙ የገቡትን ቃለ መሀላ ለመፈጸም እየተጉ መሆኑን የገለጡት አብይ በየዕለቱ ህልማቸውን እየኖሩ እንደሆነም ተናግረዋል።